ሰላም ጤና ይስጥልን። ክቡራን የዩትብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። አነጋጋሪው የቪዲዮ ጌም ክብረ ወሰንን ለመስበር 144 ሰዓታትን ጨፈረ። አንድ ሃንጋሪያዊ የሙዚቃ ምት ላይ የተመሠረተው እና ዳንስ ዳንስ ሪቮሊዩሽን የተሰኘ የሙዚቃ ጨዋታ ለስድስት ቀናት በመጫወት ረዥሙን አዲስ የቪዲዮ ጨዋታ ክብረ ወሰን አስመዝግቧል። የቡዳፔስት ነዋሪ የሆነው ሳዛቦልስ ሴፔ ከሶስት ሺህ በላይ በሚሆኑ ዘፈኖች በመጨፈር በክብረ ወሰን መዝገቦች ውስጥ ለመመዝገብ ባደረገው ጥረት ከ ሃያ ሁለት ሺህ በላይ ካሎሪዎችን አቃጥሏል። በጌሚንግ ቻናሎቹ ግራስ ሆፐር በመባል የሚታወቀው የ34 ዓመቱ ሰው ድርጊቱን ለማከናወን ያደረገው ዝግጅት ስድስት ወራት እንደፈጀበት እግሮቹን በመቀመጫው የታችኛው ክፍል ላይ ያተኮሩ የአካል ብቃት እንቅስቃሴዎች ማድረጉንም ገልጿል። ዳንስ ዳንስ ሪቮሊዩሽን መጫወት ሁልጊዜ ለእኔ አስደሳች ነው ሲል ለቢቢሲ ኒውስ ተናግሯል። ስለዚህ ይህ ፈተና አሰልቺ ግን ደስ የሚል እንደሆነ በተሻለ ሁኔታ መግለጽ ይቻላል ብሏል። ስኬቱ በዓለም የድንቃድንቅ መዝገብ ላይ በይፋ እውቅና አግኝቷል። የዳንስ ዳንስ ሪቮሊዩሽን ለመጀመሪያ ጊዜ በ1998 ለአሮኮ ለአርኪዶች የተለቀቀ የጃፓን ተከታታይ የቪዲዮ ጨዋታ ነው። ተጫዋቾቹ ነጥቦችን ለማስመዝገብ ከሙዚቃ ቋት በሚከፈቱ ዘፈኖች በዳንስ መድረክ ወይም ምንጣፍ ላይ ቆመው በእግራቸው ባለ ቀለም ቀስቶች ይመታሉ። ጨዋታዎቹ በዩኬ እና በአሜሪካ የትምህርት ቤት የአካል ብቃት እንቅስቃሴ ፕሮግራሞች ውስጥም ተካተው የአካል ብቃት እንቅስቃሴን ለመጠበቅ ተወዳጅ ሆነዋል። እንደ አውሮፓውያን አቆጣጠር በ2004 ጨዋታው በኖርዌይ ውስጥ እንደ ይፋ የስፖርት ዝግጅት እውቅና አግኝቷል። በቅርቡ ጨዋታው በኤሌክትሮኒክ ስፖርት ማህበረሰብ ውስጥ ተወዳጅነት ያገኘ መጥቷል። በዓለም ዙሪያ ያሉ ተጫዋቾችም በተለያዩ መንገድ በሚካሄዱ ውድድሮች ላይ ይሳተፋሉ። ሳዛቦልስ ሴፔን እንዳለው እንደ ኢሮፓውያን አቆጣጠር በ2015 ጀስት ዳንስ በመጫወት ከ138 ሰዓታት በላይ ያሳለፈችውን የቀድሞ የክብረ ወሰን ባለቤት ካሪ ሲዊዲኬን ሙከራ ከተመለከተ በኋላ እሱም ለመሞከር እንደተነሳም ተናግሯል። ነገር ግን በአይቲ ኢንጂነሪንግ የሚሰራው ጎበዝ ተጫዋች ይህንን የዳንስ ስኬት ከመሞከሩ በፊት በርካታ ክብረ ወሰኖችን ሰብሯል። እንደ ኤሮፕያን አቆጣጠር በ2001 የናርቶን ጨዋታ ለረዥም ሰዓታት 28 ሰዓታት ከ11 ደቂቃ ከ32 ሰከንድ በመጫወት እንዲሁም ቴትሪስ ኤፌክት የተሰኘን የእንቆቅልሽ ጨዋታ ለ32 ሰዓት ከ32 ደቂቃ በመጫወት ክብረ ወሰንን ይዟል። እንደ ኤውሮፓያን አቆጣጠር በ2023 ግራስ ሆፐር የሚል ቅጽል ስም የተሰጠውም በልጅነቱ ለ20 ዓመታት ያህል የዳንስ ዳንስ አብዮት ሲጫወት እንደነበረም ለቢቢሲ ተናግሯል። ዛስ ቦልስ ሴፔ በጥሩ የእረፍት ጊዜ እረፍት እንዲወስድ ተፈቅዶለታል። አንድ ሰዓት በመጫወት ማሽኑ ላይ ጨፈረ፣ 10 ደቂቃ እረፍት ያገኛል። ይህም ሲጠራቀም በድምሩ ለአንድ ወይም ለሁለት ሰዓት እንዲተኛ ያስችለዋል። የዓለም ክብረ ወሰን ባለቤት አክሎም ሪከርዱ ወደፊት በሌላ ሰው የሚሻሻል ከሆነ የዳንስ ዘውዱን ለመከላከል በእርግጠኝነት እንደሚመለስም ተናግሯል። ሰላም ጤና ይስጥልኝ። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።